አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴናችሁ? ተመልካቾቻችን ክብራትና ክብራን በመላው ዓለም ላይ ያላችሁ ውድ ኢትዮጵያ እንደናችሁ? ደናናችሁኛ ጋር ሁሉ ሰላም ነው። ሰላም ፍቅር ጤና ለሁላችሁም ከልጆች ጋር ጥልያት ልና ጸዳ ነው ያው ባለቤቴ ባለፈው ወላሂ አይታችኋታል። ይሄ ይሄ ይሄ እንዳለ እግሯ ይሄ እንትን ብሏል፣ ተሰብሯል። ያው ሐኪም ቤት ተናስብ ይያታሉና ለማንኛውም ይኸውና ቤቱ መንቀቀር አላ ከልጆች ጋር ሙና ጽዳ ብዬ ቀስቅሻችኋለሁ። ለማንኛውም እሷ የእሷን ሂደት አሳያችኋለሁ፣ በህክምና ላይ ምናምን ናት። ነገ ብጦ አቀጠረዋለን ያንን አሳያችኋለሁ። ለማንኛውም አይዘሉ ካልዘለሉ አይሰበሩ ነገር ነው የሆነችው። እኔ ላይ ያለውን ሁላ መርበር ብታይ አይታችኋል ወላሂ ዚህ መውዴ ቋ ቀልድ እንዳይመስላችሁ ወላሂ ብዬ ነው የሚነግራችሁ ተምሯ ነው ያ ሁላ እኔ ላይ ልገለብህ ስትል ነው በጣም ቁጭ ካላችሁ ገብቶ አንሸራ

እንግዲህ ተመልካቾች እንደምትመለከቱት ይኸውና ቤታችንን አጸጋን ቤታችንን አጸዳዳን፣ አበጃጀን። አሁን እንግዲህ ይሄውና ሳልጠገባ ይዘም እንዳልኳችሁ ያው አሁን ደግሞ እናንተ ላጫወታችሁ ላጫወታችሁ